ሰላም ወደ አድማጮቻችን የያ ስፖርት ነው። በአዳዲስ የዝውውር መረጃዎች ተመልሰን መጠና ወደ አድማጮቻችን። እንግዲህ ሊሮን ሳኔ ከባየር ሙኒክ የሚያደርገውን ወደ ጋላታ ሰራይ ዝውውር ለማድረግ የጤና ምርመራውን ለማድረግ ወደ ቱርክ ኢስታንቡል አቅንቷል። እንግዲህ አርሰናል በጣም ይፈልገው ነበር ይህንን ተጫዋች በነፃ የዝውውር መስኮት ለማምጣት፣ ነገር ግን የሚሆናል ተቻለም። ምክንያቱም ሊሮን ሳኔ ኦልሞስት ወደ አራት መቶ ሺ ነው በሳምንት በጋላታ ሰራይ የሚከፈለው፣ በአመት እስከ 15 ሚሊዮን ዩሮ ነው። አርሰናሎች ደግሞ የደሞዝ ስኬላቸው በዚህን ያክል መጠን የማሻሻል ፍላጎት አልነበራቸውም። በዛሬው ፕሮግራማችን ማንቸስተር ዩናይትድ ቤት ቀናና የአጥቂ ጉዳይ እናነሳለን የግብ ጠባቂን ጭምር እንዲሁም ደግሞ ወደ ሊቨርፑል እናያቀናለን ሊቨርፑል የባረኮላ ፈላጊ ሆኖ መጥቷል። ወደ ቸልሲ ቤት እናቀናና በክለቦች ያለም ያልተጠበቁ የተጫዋቾችን ዝርዝር እያየን ነው። ምን ይገኘው ሬናቶ ቬጋ የስብስቡ አካል አይደለም። ሌላኛው የሚሆነው እንግዲህ ቸልሲ አሁንም ብዙ መስኮቱ ላይ ራሱን ለማሻሻል ይሞክራል። ነገር ግን በኒኮላስ ጃክሰን ላይ ደስተኛ እንደሆኑ እየተናገሩ ይገኛሉ አሰልጣኙ ኤንዞ ማሬስካ። በሊቨርፑል ቤት ስናቀናል ሊቨርፑል ጠንካራ ቡድን ለመገንባት ያስባሉ። ባርኮላን እንደተነጋገር ነው አውርተዋል። ከሰ ውጭ አርሰናል አሁንም ቢሆን የዮከሬስና የሴስኮን ምርጫ አላረጋገጥም። ውድ አድማጮቻችን እነዚህን መረጃዎች ይዤ ተመልሼ መጥቻለሁ። ያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋቸውን አትርሱ። እናንተ ላይክ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። በቼልሲን ጀምር ዛሬ የዝውውር መስኮቱን ቼልሲዎች እንግዲህ ሬናቶ ቬጋን ከውሰት ውል ጁቬንቱስ አጠናቅቆ ተመልሶ መጥቷል። ነገር ግን ሬናቶ ቬጋ የ የቸልሲ የክለቦች የዓለም ዋንጫ የሚሳተፉ የሚሳተፍ ቡድን አባል እንደማይሆን ተነግሮታል። ስለዚህ ሌላ ቡድን የሚፈልግ ይሆናል ቡድኑን የሚለቅ ይሆናል። ጃኦ ፌሊክስ ሌላኛው ተጫዋች ነው። ፔትሮቪች ሌላኛው ተጫዋች ነው። ስለዚህ እነዚህ ተጫዋቾች ሌላ ቡድን የመፈለግ ግዴታ ውስጥ እንደወደቁ የሚጠበቅ ነው። ቻሎባ ቸልሲን በክረምቱ የዝውውር መስኮት ከክለቦች የዓለም ዋንጫ በኋላ ለመልቀቅ እንዳሰበና ሌላ ቡድን ለመፈረም ጥረቶችን እያደረገ እንዳለ መረጃዎች ያሳያሉ። ቸልሲ ቤት ዌስሊ ፎፋናን የሚመለከት ሌላ መረጃ ወጥቷል። ዌስሊ ፎፋና የክለቦች የዓለም ዋንጫ የቸልሲ ቡድን አካል አይሆንም። ለሚቀጥለው ውድድር ዓመት ዝግጁ እንዲሆን በዚህ ውድድር ላይ ይህንን ተጫዋች በማሰለፍ ጉዳት እንዲያጋጥመው ቸልሲዎቹ አልፈለጉም። ስለዚህ ለቀጣይ ዓመት ዝግጁ እንዲሆን ይህንን ተጫዋች እረፍት እንደሚሰጡትና በዚህ ውድድር ላይም እንደማይሳተፍ የሚጠበቅ ነው። እንግዲህ ቸልሲና ማንቸስተር ሲቲ አንድ የሚጠበቅ ሀሳብ አለ። በዚህ ውድድር ላይ በመሳተፋቸው ምክንያት በሚቀጥለው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ብዙ ተጫዋቾቻቸው እረፍትን አያገኙም እና ለጉዳት እንዳይጋለጡ ጥንቃቄን መውሰድ በጣም ያስፈልጋል። አትሊስት አንድ ተጫዋች ከዚህ በፊት አርሰን ዌንገር እንደሚናገሩት፣ ከሶስት ሳምንት እስከ አራት ሳምንት እረፍት ያስፈልገዋል። ያኔ ነው እንግዲህ በግሉም ትሬኒንጎ ጨዋታዎችን እየሰራ ረፍት ቢወስድ የተሻለ ለሚሆን በውድድር ዓመቱ እስከ ስልሳ እና ስልሳ አምስት ጨዋታዎች፣ በተለይ በሚቀጥለው ውድድር ዓመት በቻምፒዮንስ ሊግ መሳተፉ ቻምፒዮንስ ሊጉ የምድብ ጨዋታዎቹ ወይም ደግሞ የሊግ ፎርማቱ እንኳን ብዙ ጨዋታዎች እንዳሉት ይታወቃል። ስለዚህ የተጫዋቾችን በጥንቃቄ መያዝ የሚያስፈልግ ነው የሚሆነው። በቼልሲ በኩል እንግዲህ ቼልሲ ስብስብ ውስጥ የሚያካታቸው ተጫዋቾች ተለይተው ታውቀዋል። ከስብስቡ ከዚህ በፊት ያልነበረው ሊያም ዴላፕ አዲሱ ፈራሚ አጥቂው፣ አንድሬ ሳንቶስ እንዲሁም ደግሞ ዳሪዮ ይሱጉ የአማካኝ መስመሩ ላይ እንግዲህ ላቪያ ቢጎዳ እንኳን ሽፋን የሚሰጥ ተጫዋች ይኖረዋል ማለት ነው። ሌላኛው መመዱ ሳር ነው የሚሆነው። መመዱ ሳር በቼልሲ ቤት እንግዲህ 17 ቁጥር ማሊያን የሚለብስ ይሆናል። ሌላኛው ማይክ ፔንደርስ ነው የሚሆነው ግብ ጠባቂው። እነዚህን አምስቱን ተጫዋቾች ወደ ስብስባቸው የሚያካትቱ ይሆናል። መመዱ ሳር 19 ቁጥር ነው ይለብሳል። አንድሬ ሳንቶስ 17 ቁጥር ለብሰው በክለቦች የዓለም ዋንጫ ቼልሲን ወክለው የምናያቸው ይሆናል። ሌላኛው ቼልሲ በባዲያሽል ጉዳይም ድርድሮችን እያደረገ እንዳለ እና ነገር ግን ባዲያሽል ቡድኑን መልቀቅ እንደማይፈልግ ለቼልሲ ነግሯቸዋል። ይህ እንግዲህ ትንሽ ለቼልሲ ደጋፊዎች የሚያስደስት አይደለም። በሚቀጥሉት ጊዜያቶች የላቪያ ምክትል ተጠባባቂ ነው የሚቀጥል ይሆናል። ሌላኛው የሚሆነው ቸልሲ አሁንም በጁቬንቱስ ዴሳሲ ይፈለጋል። ስለዚህ ዴሳሲን የመለቀቅና ጥረቶችን እያደረጉ እንዳለ እየተነገረ ይገኛል። ወደ አድማቻችን ሌላኛው መረጃችን የሚሆነው በቀጥታ ወደ ማንቸስተር ዩናይትድ እናቀናና እንግዲህ ማንቸስተር ዩናይትዶች በዝውውር መስኮቱ ላይ ከዚህ በፊት ራልፍ ራንኒክ ያሏቸውን ሀሳቦች በሚገባ መተግበር እያሰቡ እንዳለ እየተወራ ይገኛል። ያ ማለት ቡድኑ ውስጥ ማስፈልጉ ተጫዋቾች ያሏቸውን ማስወገድ ላይ መጀመሪያ ቅድሚያ እንደሚሰሩ፣ ከዛ በኋላ ቡድኑ ጠንካራ የሆነ የስታፍ አባላት እንዲኖሩ የሚያደርግ ይሆናል። ከነዛ ውስጥ እንግዲህ የክለቡ በዝውውር መስኮቱ ላይ ጥሩ ተጫዋቾችን ማምጣት አንዱ አላማቸው ነው። የማቲያስ ኩኝ የመጀመሪያው ፈራሚ ነው። ምቤሞ ይመጣል። ከዛ በኋላ ሁለት የአጥቂ መስመር ተጫዋቾች ፍላጎት አላቸው። አንደኛው ቪክቶር ኮሬስ ነው። ሁለተኛው ደግሞ ቪክቶር ሲሜ ነው። ከሁለት አንዱን ማስፈረም ፣ ከዛ የአማካኝ መስመሩ ላይ ኤንደርሰን ማምጣት፣ ግብ ጠባቂ ላይ ደግሞ ማርቲኔዝን ማምጣት ነው። እንግዲህ ማንቸስተር ዩናይትድ ግልጽ የሆነ ሀሳብ ያለው ቡድን ሁኗል ማለት ይቻላል። ሶስት የፊት አጥቂ፣ አንድ አማካኝና እንዲሁም ደግሞ አንድ ግብ ጠባቂ የሚያመጣ ይሆናል። በአጠቃላይ አምስት ተጫዋቾችን በዝውውር መስኮቱ ላይ ያመጣል ተብ ይጠበቃል ነገር ግን ከተገኘ የቀኝ መስመር ተመላላሽም የማምጣት ዕቅድ እንዳላቸው የሚታወስ ነው። ስለዚህ ቪክቶር ዮከሬስ ጉዳይ አርሰናል ገፋ ብሎ መጦባቸዋል እንጂ አሁንም ድርድሮች እንደሚያደርጉ ይጠበቃል። ነገር ግን ከኤጀንቱ ጋር አውርተው ያውቃሉ። አርሰናሎች በቀጥታ ኤጀንቱን በሊዝበን ተገኝተው አናግረዋል። ይህንን እንግዲህ ብዙ መረጃ ምንጮች አረጋግጠውታል። ከዛ ውጭ በሚገባም ደግሞ ሌላኛው የሆነውን አርሰናል ውጭ የሆነውን ኦሲሜንን በሚመለከት የተሻለ ድል ያለው ማንቸስተር ነው። ምክንያቱም ራስመስ ወላንደን ወይም የሌላ ተጫዋችን አሊያንደር ጋር ናቸው በጉዳይ ስለሚደራደር ተጫዋች እድሎችን ሊፈጥርለት የሚችለው አጋጣሚ ሊሆን ስለሚችል ያንን መጠቀም የሚችሉ ነው የሚሆኑት ማንቸስተር ዩናይትድ ቤተሰብ ወጣ። አሁንም ኤሚ ማርቲኔዝን የሚፈልገው ቡድን አልተገኘም እና ማንቸስተር ዩናይትዶች በዚህ ዝውውር ጉዳይ ላይ ጠንከር ብሎ መሳተፍና ሂደቶችን ነገር ግን ይሄድን ያስባሉ። ነገር ግን ያንን የሚጀምሩት በተጫዋቾችን ለቀው የሚጨርሱ ሲሆንና ና የለቀቋች ተጫዋቾች እርግጠኛ ሲሆኑ ነው። ወዳድማቻችን ሌላኛው መረጃችን የሚሆነው ወደ አርሰናል ቤት እና ቅናው እና አርሰናልን የሚለቁ ተጫዋቾች ውስጥ አንደኛው የሆነው ሊጠበቀው ተጫዋች ማን ነው ብትሉኝ፣ በጣም ተጠባቂ የሆነው አሌክሳንደር ዚቼንኮ ነው የሚመለከት ነው። ዚቼንኮ በሚላን እና በሮሰመ ይፈልጋል ነገር ግን በአርሰናል የሚከፈለው መቶ ሃምሳ ሺህ ሳምንታዊ ደሞዝ በጣም አስቸጋሪ ሆኖባቸዋል። እንግዲህ ድርድሮችን እያደረጉ ይገኛሉ። አርሰናሎች ይህንን ተጫዋች ለመልቀቅ ፍላጎት አላቸው። እስከ ሀያ ሚሊዮን ፓውንድ የሚጠብቁ ይሆናል። ድርድሮቹ በሚቀጥሉት ቀናቶች የሚደረጉ ይሆናል። አርሰናል እና ቼልሲ በሃቶ ጉዳይ ከፍተኛ የሆነ እንግዲህ ድርድሮችን እያደረጉ ይገኛሉ። ከዲን ሂውሰን መልቀቅ በኋላ አርሰናሎ አንድ የተከላካይ መስመር ተጫዋች ማስፈረም ፍላጎት እንዳላቸው የሚታወቅ ነው። ስለዚህ አንዱ ጀራል ሃቶን ማምጣት ነው። ሃቶን ለማምጣት አርሰናሎ እንግዲህ አክስን ጥያቄ አቅርበዋል ንግግሮችንም ከተጫዋቹ ጋር አድርገዋል። ሌላኛው የሚሆነው እንግዲህ በዚህ በሃቶ ጉዳይ ላይ ቼልሲ ነው። እንግዲህ ቼልሲም ድርድሮችን ለማድረግ ስለ ተጫዋቹ ሁኔታ አጣርተዋል የሚል ነው። አርሰናሎች በቪክቶሪ ኮሬስ ጉዳይ ስፖርቲንግ ሊዝበን ጋር ትንሽ አስቸጋሪ ያደረገባቸው የስፖርቲንግ ሊዝበኑ ፕሬዚዳንት እና በቪክቶሪ ኮሬስ መካከል ያለው ትልቅ ግጭት ነው። ያ ማለት ዋጋ ጉዳይ ነው። አርሰናሎች በሴስኮ እና በዮከሬስ መካከል የዋጋው ጉዳይ፣ የበጀት ጉዳይ ብዙ ነገር አሳሳቢ ነው። ስለዚህ ያንን በአጠቃላይ አይተው የሚወስኑ ይሆናል። አጠቃላይ ዝውውሩ ምን ያክል ያስወጣል የሚለው ትልቅ ጥያቄ መሆኑ የሚጠበቅበት ነው። ቪክቶር ዮኮሬስ እንግዲህ ከ60 እስከ 65 ሚሊዮን ዩሮ ነበር ይለቃል ተብሎ የሚጠበቀው የነበረው ከዛ በኋላ አርሰናሎች ለደሞዝ ጉዳይ እስከ ሁለት መቶ ሺህ ድረስ የመክፈል ሂደት ይኖራቸው እና ኦልሞስ በአጠቃላይ ለዝውውሩ እስከ 110 ሚሊዮን ዩሮ ያወጣሉ የሚል ነበር። አሁን ግን ስፖርቲንግ ሊዝበን መቶ ሚሊዮን ዩሮ እየጠየቀ ይገኛል ከዮኮሬስ ኤጀንትና ከፕሬዚደንቱ ጋር መስማማትን አልቻሉም። ይህ እንግዲህ አስቸጋሪ የሚያደርገው ነው የሚሆነው መድፈኞቹ። ሌላኛው እንግዲህ በዝውውር መስኮቱ ላይ በአንድሬ በባርኮላ ጉዳይ ላይ አሁንም ፍላጎት አላቸው ነገር ግን ሊቨርፑል ቀጥተኛ የዚህ ተጫዋች ፈላጊ ሆኖ መጥቷል። ባርኮላ እንግዲህ ሊቨርፑል ብቻ አይደለም፣ ባየር ሙኒክ ይፈልገዋል፣ አርሰናል ይፈልገዋል፣ ቸልሲ ይፈልገዋል። ይህ ተጫዋች በብዙዎቹ የሚፈለግ ነው። ስለዚህ አንደኛ ሻጩ ክለብ ፒኤስጂ ነው እና ከፍተኛ ገንዘብ መጠየቁ የማይቀር ነው። ያንን ገንዘብ ችለው እነዚህ ክለቦች መውጣት ይችላሉ ወይ ቀጥታ መጠየቅ ያለበት ሀሳቢ ይመስለኛል። አጠቃላይ እንደ ቡድን ቡድኖች ራሳቸውን ለማሻሻል በዝውውር መስኮት ላይ ይሳተፋሉ። እንግዲህ እንደ ሊቨርፑል በዚህ ዝውውር መስኮት ራሱን እየተንቀሳቀሰ ያለ የለም። የሚሎስ ኬርኬዝ ጉዳይ ጫፍ ደርሰዋል። ሁለት ተጫዋቾችን በሚባል ሁኔታ ፍሎሪያንት ሲያስገርዝ እና ጀርሚ ፍሬምፖን ግን አስፈርመዋል። ይህ እንግዲህ እንቅስቃሴያቸውን በጣም ፈጣን እያደረገ ነው የሚገኙት። በሚቀጥሉት ጊዜያቶች ደግሞ ሊቨርፑል የመስመር ተጫዋችና እንዲሁም ደግሞ አጥቂ የማስፈረም ፍላጎት አላቸው። በውገ ኢኬቲኬ ጉዳይ ከቸልሲ ጋር ሆነም ፍክር ላይ ነው የሚገኙት ሊቨርፑል በጣም የሚያደንጉት ነው። ቸልሲም የዋጋው ጉዳይ እንጂ እዚህ ተጫዋች አድናቂ እንደሆነ የሚታወቅ ነው። እንግዲህ ሌላኛው መረጃ የሚሆነው ቸልሲ ቤት የፔትሮቪች ጉዳይ ነው። ፔትሮቪችን ለመውሰድ ጋላትሳራይ በውሰት ጥያቄ አቅርበዋል። በውሰትና የመግዛት መብት ባለው ማለት ነው። ቸልሲ ግን እንደዚህ አይነት ውሰቶችን የሚፈልግ አይደለም። ከዛ ይልቅ ሙሉ በሙሉ በሽያጭ እንዲሆን ነው ሊቨርፑል ቤት ሳንወጣ የኳንሳ ጉዳይ እንግዲህ በባየር ሊቨርኩሰን እየተፈለገ ይገኛል። ድርድሮችን ያደርጋሉ ተብሎ የሚጠበቅ ነው የሚሆኑት። ቸልሲ እንግዲህ ጃኦ ፔድሮ አርሰናል ይፈልጉታል። ነገር ግን የእሱ ተቀዳሚ ዓላማ ወደ ኒውካስትል ማቅናት እንደሆነ የሚታሰብ ነው። ዛሬ እንደ አዲስ የወጣው ጆናታን ዱራን ነው። ጆናታን ዱራን እንግዲህ በጥሩ የዝውውር መስኮት ከአስቶን ቪላ ለቆ ወደ አልናስር ካቀና በኋላ ከፍተኛ የሆነ ደሞዝ የሚከፈሉ ተጫዋች ነው። ነገር ግን በውሰት ይህንን ተጫዋች አልናስሮች የመልቀቅ ፍላጎት አላቸው የሚል ነው። ይህ ለእንግሊዝ ፕሪሚየር ሊግ ክለቦች በጣም ብዙ ድሎችን የሚያመጣ ነው። ስለዚህ በብዙ ክለቦች ተጫዋች መፈለጉ የማይቀር ነው የሚሆነው በሊቨርፑል ቤት፣ ሌላኛው እንግዲህ ዳርዊን ኔዝ የሚመለከት ነው። ዳርዊን ኔዝ አሁንም ቢሆን የሚፈለግ ተጫዋች ሆኖ መጥቷል። ያም የሆነው ደግሞ በሚላን ነው። ሚላኖች ይህንን ተጫዋች ለመውሰድ ይፈልጋሉ። አትሌቲኮ ማድሪድ ይፈልገዋል። ስለዚህ ሊቨርፑሎች በዚህ ዝውር መስኮት የዚህ ተጫዋች ዋጋ ሳይቀንስ መልቀቅን ያስባሉ። ሚላን ቤት ሳንወጣ እንግዲህ ሚላን አሁንም ቢሆን የሊያወን ዋጋ ሳውቋል። ወደ መቶ ሚሊዮን ዩሮ ብሏል። ይህ እንግዲህ በጣም አስቸጋሪ የሚሆን ነው። እንግዲህ በተለይ ለአርሰናል፣ ለቼልሲ ከፍተኛ የሆነ ገንዘብ ነው የሚሆነው ስለዚህ ምን አይነት እንቅስቃሴዎችን ያደርጋሉ የሚጠበቅ ነው የሚሆነው። ውድድሮቻችን አዳዲስ የዝውውር መረጃዎችን ለማግኘት ያ ስፖርት የናንተው ተመራጩ የስፖርት ማግኛችሁ ነው የሚሆነው ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።